ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች። ሰላምና ጤናን ካለውበት ከዚሁ ከለንደን እመኝላችኋለሁ። ወንድማችሁ ታምራት ኃይሌ ነኝ። የጀመርነውን የእግዚአብሔርን የታማኝነት ቃል ጥናታችንን እንቀጥላለን። በዚህ ሳምንትም የመነሻ ሐሳባችን እንደ ወትሮው የተወሰደው ከእብራውያን ምዕራፍ 10 ቁጥር 23 ላይ ያለው ነው። የቃሉ ንባብ እንደዚህ ይላል፣ ተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ፣ ብለን በዚህ ሐሳብ ላይ ተነስተን ዘላለም ታማኝ የሆነውን የእግዚአብሔርን ታማኝነት ላለፉት ሳምንታት ስንመለከት ነበረ። እግዚአብሔር ፈቅዶ እና ወዶ ደግሞ ይህንን ቀን ጨምሮልናል። ይህንን ሳምንት ደግሞ የምናጠናበት መሪ ሐሳባችን የሚሆነው የእግዚአብሔር ታማኝነት እስከ ፍጻሜ ድረስ መሆኑን ነው። በመጀመሪያው ሳምንት አስቀድሞ ኃጢአት ሳይገባ የነበረውን የእግዚአብሔርን ታማኝነት አየን። ከዛ በኋላ በሁለተኛው ሳምንት ደግሞ በመከራ ውስጥ የሚያልፉትን እንዴት አድርጎ ይረዳቸው እንደነበረ አየን። በሶስተኝነት ደግሞ ሳምንት የተመለከትነው በማዳን እቅዱ ውስጥ የእግዚአብሔርን ታማኝነት ተመልክተናል። አሁን ደግሞ እስከ ፍጻሜ ድረስ የሚረዳንን የእግዚአብሔርን ታማኝነት በዚያ ሳምንት እንደቀደመው የእምነት አባቶችን እያነሳን አብረን እንመለከታለን ለዛሬው ቀን የምንማረው ከሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ያለውን ሀሳብ ነው። ርዕሳችንም በድካም ውስጥ የሚገለጥ የእግዚአብሔር ኃይል የሚል ሲሆን የምንወስደውም ገጸ ባህሪ ጳውሎስን ይሆናል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9፣ እርሱም ጸጋዬ፣ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ ይላል። በጸሎት እንጀምር። እግዚአብሔር መንፈስ ቅዱስ ሆይ በዚህን ሰዓትና ጊዜ ደግሞ የቃልህን መገለጥ እንድትሰጠን ዓይኖቻችንን እንድታበራለን በድካማችን ውስጥ የሚገለጠውን የከበረውን ያንተን ሀሳብ እንድታስተምረን ጊዜና ሰዓቱን በፊት አሳልፈን እንሰጣለን የከበረውን አምላካችን ጌታችን የመዳናችን ጀማሪና ፈጻሚ የሆነውን በማዕከላችን እንድታከብረው ስናዳምጥ በማስተዋል እንድናዳምጥ፣ ስንናገር በማስተዋል እንድንናገር ሚስጥርን ታብራልን ዘንድ እንጸልያለን። በነገር ሁሉ ጸጋ ይብዛልን። በክርስቶስ ኢየሱስ ስም አሜን። በደማስቆ መንገድ ላይ ጌታ ኢየሱስ ከተገለጠለት ጊዜ ጀምሮ ላለፉት በርካታ ዓመታት በተለያዩ አካባቢዎች እየዞረ ይህን የክብር ጌታ ላላወቁ እንዲሁም አውቀውት ግን በተሳሳተ ግንዛቤ ውስጥ ላሉትም ጭምር ሲያገለግል ኖረ። በተለይ ለአሕዛብ እግዚአብሔርን አያውቁም ተብለው በአይሁዶች ለተፈረጁ ድነት የተገባችው ደግሞ ለነሱ አይደለም ተብለው ለዚህ የእውነት ተስፋ ተዘግተው ለነበሩት ደራሽ ሐዋርያ ሊሆን መጠራቱን የተገነዘበ አገልጋይ ነበር ጳውሎስ። በዚህ የአገልግሎት ጊዜው በተለያዩ ተግዳሮቾች ተግዳራቶች ውስጥ ቢያልፍም ለአርባ አንድ እስኪቀረው ድረስ ቢገረፍም፣ በቤት ውስጥ ስደት በውጭም ባሉት መከራ ቢደርስበትም ካየውና ከተጠራለት ክቡር ተስፋ አንጻር ሲመዛዘን የአሁኑ መጎዳት ይላል ጳውሎስ ጊዜያዊ ከመሆኑ የተነሳ እንደምንም እቆጥረዋለሁ ይላል። በተለይ እንደ አባባሉ ከሆነ እንደ ፋንድያ እንደ ምድር ትቢያ እቆጥረዋለሁኝ ከሚመጣው ከከበረው እግዚአብሔር ለእኔ ካዘጋጀው በክርስቶስ ካዘጋጀው ክቡር ሐሳብ ክቡር እቅድ ጋር ሲነጻጸረ አሁን የምገረፈው አሁን የማልፍበት ውጣውረድ፣ አሁን የማልፍበት ነገር ጊዜያዊ ነው። የሚታይ ስለሆነ፣ የማይታየው ግን ዘላለማዊ ነው ይላል ይህ ማለት ጳውሎስ እንደዘረዘረው ይህ ማለት ተግዳሮቶች ቀሊል ነበሩልኝ እያለ አይደለም። የማልፍባቸው መከራዎች፣ የማልፍባቸው መገፋቶች፣ የማልፍባቸው ውጣውራዶች በጣም የቀለሉ ናቸው ለማለት አይደለም። እንደምንም ቆጥረዋለውኝ ያለው በእነዚህ መከራዎች ውስጥ ሲያልፍ በክርስቶስ ኢየሱስ እግዚአብሔርን መስለው ሊኖሩ የሚወዱ ሁሉ መከራ አለባቸው የሚለው የእውነት ቃል መሰረት ስለሚሆንለት ነው። መሰረትን ብቻ አይደለም ወደ ኋላ እንዳይል፣ ወደ ግራ እንዳይል፣ ወደ ቀኝ እንዳይል፣ ከተጠራለት ታላቅ ተስፋ ደግሞ እንዳያፈነግጥ ትልቁን መርከብ ከወደቡ እየተገፋ በንፋስና በውሃው ማዕበል እንዳይወሰድ አጽንቶ እንደሚይዘው መልሕቅ ልክ እንደዛ አጽንቶ ስለያዘው ብቻ ነው ጳውሎስን። አንዳንዴም ያለበትን ድካም ያይና ያለበት ሕመም ከእርሱ ቢነሳ በበለጠ ጌታውን ሊያገለግል እንደሚችል ሲያስብ እግዚአብሔርም በድካምህ ኃይሌ ይፈጸማል በማለት ሲያበረታው ይታያል። ጳውሎስ በዚህ መልእክቱ ላይ ለተደራሲዎቹ ሲገልጥላቸው ሰው ሊናገር ያልተገባውን ለመስማት የበቃ እንዲሁም ወደ ገነት የተነጠቀ እስከ ሦስተኛውም ሰማይ ድረስ የሄደ መሆኑን ገልጾ፣ ግን ይላል እንደ ሰው ድካም ያለበት ስለሆነ በሥጋው ከመመካት ወይንም በተገለጠለት ግልጠት ከመመጻደቅ ይልቅ ስለዚህ ይላል። ስለዚህ ስለ ክርስቶስ በድካም መንገላታት፣ በችግርም፣ በስደትም፣ በጭንቀትም ደስ ይለኛል፣ ስደክም ነው ያን ጊዜ ኃይለኛ ነኝና የሚለው በምዕራፍ 12 ቁጥር 10 ላይ እንደምናነበው ከጳውሎስ የምንማረው ትልቅ ትምህርት ለጌታ በመኖር ጉዳይ ላይ ደካማ ስንመስል በድካማችን በአይበቂነታችን የሕይወታችን ጉዞ ውስጥ የሚገለጠው ክብር ወይንም ኃይል የእግዚአብሔር መሆኑን ነው። በምሕረቱ ባለጠጋ የሆነው አምላክ በድካም ኃይሌ ይገለጣል፣ ስለዚህ ጸጋዬ ይበቃሃል፣ ስለዚህ ጸጋዬ ይበቃሻል ይለናል። በድካማችን የምንመካበት በድካማችን ያለ ገደብ የተገለጠው በድካማችን እንደ ካባ ከቦን ሸፍኖን ሸሽጎን ያለው የእግዚአብሔር ጸጋ መሆኑን እንድናሰውል ጳውሎስ ያስተምረናል። ለጳውሎስ እንደተመከረው ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና ብሎ ስላለው እግዚአብሔር ያን ጊዜ እኔ ድካሜን ሳይ ያን ጊዜ ብርቱ ነኝ የሌለው ስባል ሁሉ ያለኝ ነኝ፣ የተጠላው ስሆን ሁሉ የእኔ ነው ይላል። የተገፋን ስንሆን ሁሉ ከእኛ ጋር ነው ብሎ ደግሞ ሊያጽናናን ጳውሎስ ከተለምዶው ያካፍለናል። ስለዚህ በጌታ ጉዳይ ላይ በመንግስቱ ጥሪ ላይ ኢየሱስ ክርስቶስን እንደ አዳኝ አድርገን ካመንበት ጊዜ ጀምሮ እንደ ኢየሱስ ትእዛዝም ደግሞ መስቀላችንን ተሸክመን ከኋላው እየተከተልንበት ባለው የጽዮን ጉዞ ውስጥ ደካማ መስለን ስንታይ የእግዚአብሔር ቃል ዛሬም የሚያጽናናንና የሚመክረን በድካምህ በድካምሽ ኃይሌ ይፈጸማል፣ ስለዚህ ጸጋዬ ይበቃሃል፣ ጸጋዬ ይበቃሻል ይለናል። ምንም የምናልፍባቸው ተግዳራቶች ቀሊል መስለው የሚታዩን ነገሮች ባይሆኑም፣ አንዳንዴም ደግሞ ከመክበዳቸው የተነሳ ምን አላሁንስ ብለን ለራሳችን መፍትሄ ልንፈልግ ዞር ብንልም እግዚአብሔር ግን ዛሬም ታማኝ ነውና በምናልፍባቸው በእያንዳንዱ ተግዳራቶች ውስጥ አብሮ ታማኝነቱን እየገለጸ እስከ ፍጻሜው ድረስ የጀመረውን ስራ ሊፈጽም የታመነ አምላክ መሆኑን ያስተምረናል። እንዳልኩት በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ጳውሎስ በብዙ ድካሙ ልመካ ወዳለሁ ይላል። ድካሙ መፍትሄ ሆኖሎት ሳይሆን በድካም ውስጥ የተገለጸውን የክርስቶስን ጸጋ ማየት ስለቻለ ነው። ስለዚህ የወረድን ስንመስል በክርስቶስ ከፍታን አግኝተናል። የተጠላን ስንመስል በዘላለማዊ ፍቅሩ ተወደናል። ሁሉን ያጣን ስንመስል ሁሉን በክርስቶስ ወራሾች ሆነናል። የሥጋና የደም ልጆች ሆነን ለሞት የታጨን የእግዚአብሔር ጠላቶች በምንመስልበት በዚህ ከንቱ ህይወት ውስጥ ቀና ብለን ደግሞ ስንመለከት የማያልፈው የእግዚአብሔር የዘላለም ልጆች እንድንበል እንድንባል ጸጋው ረድቶናል። ስለዚህም እርሱ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝና እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ እመካ ዘንድ እወዳለሁ እንዳለ ጳውሎስ እኛም የማይለየን የእግዚአብሔር ቸርነትና የእግዚአብሔር ጥበቃ እንደዚሁም በሚረዳም በጸጋው ላይ ታማኝ እየሆንን እንድንበረታ እግዚአብሔር ሁላችንንም በጸጋው ይርዳል። ሁለተኛ ቆሮንቶስ ምዕራፍ ስድስት ከቁጥር 1 እስከ አስር አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው ይላልና። እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። አገልግሎታችንም እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጠናለንና በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በሆኔ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦምም፣ በንጽህና በእውነት በትዕግስት በቸርነት በመንፈስ ቅዱስ ግብዝም በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለግራና ለቀኝ በሚሆን የጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናማጥናለንና አሳቾች ስንባል እውነተኞች ነን፣ ያልታወቅን ስንባል የታወቅን ነን። የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የእኛ ነው ይላል አምላካችን አባታችን ፈጣሪያችን እግዚአብሔር። ስለዚህ መልካሙ ዕቅድ ክበር ተመስገን። ስለዚህ መልካሙ ሐሳብ ክበር ተመስገን። በድካማችን ስለሚገለጸው ጸጋ በድካማችን ስለሚገለጸው ምህረት በድካማችን ስለሚገለጸው ታማኝነትህ እናመሰግንሃለን። እንደ ሰው አይተ እንደ ሰው መዘነህ ያልፈረድክብን አምላክ ክበር ተመስገን። አሁንም እስከ መጨረሻ ድረስ የጀመርከውን ልትፈጽመው የታመንክ አምላክ መሆንህን እንድንማር ጳውሎስን እንዳስተማርከን አቤቱ ጌታ ሆይ በድካማችን በአንተ መጸጋ መጽናትና መጽናናት እንድንችል ጸጋህን አብዛለን። ይህንን ሁሉ እንጸለያለን፣ በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን ስለነበረን ጊዜ ምስጋናና ክብር ለርሱ ይሁን። በሚቀጥለው የአገልግሎት ጊዜ ደግሞ እስክንገናኝ ድረስ በያላችሁበት የእግዚአብሔር ቸርነት ምሕረትና ጥበቃ ከእናንተ ጋር ይሁን እላለሁኝ። ተባረኩ።